ብሩኬና ሀይሚ በዱባይ ቆይታቸው ዛሬ የመጨረሻ ቀናቸው ነው። እንግዲህ በሰላም ወደ ሀገራቸው ገብተዋል፣ ገብተዋል ብዬ ገምታለው። ኦልሬዲ ገብተው ነበረ ማለት ነው እና ያው ፕሌን ውስጥ ገብተዋል እንደሚሄዱ እና የኛ ወዶች እንኳን በሰላም ገባችሁልን። ሀይሚዬ ደግሞ ዛሬ ትንሽ ድብር ብሏታል። ጥሩ ስሜት ላይ አይደለችም ማለት ከፊቷ ላይ ራሱ ያስታውቃል። አይኗ ከፕሌን ውስጥ ስታዩት ራሱ አይኗ ፍዝዝ ፊቷ ፍዝዝ ነው ያለብኝ፣ እና የኔ እናት ምን ሆነች ነው? ሀይሚዬ የኔ ቆንጆ ዱባይን ለቃ በመሄዷ ደብሯት ይሆን፣ ወይም ደግሞ ስልኳ ስለጠፋ ደብሯት ይሆን አላውቅም። ብቻ ጥሩ ስሜት የላትም እና አይዞሽ፣ ኢትዮጵያ ምድር ላይ ስትገቢ ልቅቅ ያደርግሻል። ሰላም ሰላም ውዴ፣ ቻናል የቤተሰቦች እንዴት ናችሁ? ለኝ ደህና ናቸው። ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮውንም በላይክ ጀምሩት። እንግዲህ ውድ ቤተሰቦቻችን ጨረቃዎች ያው በዱባይ የነበራቸው ቆይታ ዛሬ ጨርሰዋል ማለት ነው እና እንግዲህ ወደ ሀገራቸው ገብተዋል። ግን በጣም በጣም ድብር ብሏቸዋል። እንኳን እነሱ አይደለም እኛ ራሱ ደበረን። እናንተ የምር አንዳንዴ ማለት ነው የምር የሆነ ሰው አብራችሁት ያላችሁ አይነት ስሜት አይሰማችሁም? የሆነ ቦታ ለቆ ሲሄድ ማለት ነው እና ለምሳሌ ጓደኛችሁ ከሌላ ሀገር ነች፣ እናንተ ደግሞ ከሌላ ሀገር ናችሁ። በቃ ነገ ሳፈራለሁ ምናምን ምናምን ስትላችሁ አታለቅሱም? በጣም ነው የሚደብር ስሜት ያለው እና ልክ አብራችሁ እንዳላችሁ ናችሁ እንደምትለያዩ ስሜት አለው እና ሀይሚና ብሩኬ እንሄዳለን ሲሉ የሆነ የሚደብር ስሜት አለው፣ ቅር የሚል ስሜት አለው እና ነገር ግን እስከ ዛሬ ድረስ ነበረ ትኬታቸው ማለት ነው። ረዥም አይደለም። እንደገና ደግሞ ብዙ ነገሮችን ማስተካከል ይጠበቅብናል ብሏል ብሩኬ ኧረ እስካሁን ከቆያችሁን በቂ ነው። ግን ዱባይ የነበራቸው ቆይታ በጣም በጣም ደስ ሲል ነበረ። በጣም ፍቅር የሆነ ጊዜ ነው ያሳለፉት። በጣም ለሁለታቸው ጊዜ ተሰጣጠው፣ ብቻ የማይረሳ ጊዜ ነበረ። እኛም ከነሱ ጋር እጅግ እየተደሰትን ነበር ማለት ነው። እና እንግዲህ ከሁለተኛ ሀገራቸው ኦሪጂናል ወደ ሆነው ሀገራቸው ገብተዋል። ብዙ ኢትዮጵያውያን ማለት ነው የምር ዱባይን ሁለተኛ ሀገራችን ነች ብለው ይጠሯታል፣ እና በጣም ነው የሚወዷት በእርግጥ ያለ መውደድ አይቻልም። ዱባይን እንደፈለጋችሁ ልክ እንደ ሀገራችሁ፣ እንደውም አሁን ላይ የምሬ የምላችሁ ከኢትዮጵያ ይልቅ እዚህ ላይ ነው ነፃነት ያላችሁ፣ እንደፈለጋችሁ የምትሆኑበት፣ የምር ማንም የማንንም መብት አይጥስም፣ ማንም ማንም አይነካም፣ ብቻ ሁሉም የራሱን ላይፍ የሚኖርበት፣ እንደፈለጋችሁ በነፃነት ተንቀሳቅሳችሁ የምትኖርበት ሀገር ስለሆነ የመጣው ኢትዮጵያውያን ሁሉ ይወዳታል፣ ዱባይም ማለት ነው። እና እንግዲህ ያው አስደንጋጩ ነገር የሀይምዬ ስልክ ጠፋ ተብሏል። እና ሀይምዬ ምራሱ ትንሽ ደበር ያረጋት ምናምን ከስልኩ መጥፋቱ አንጻር ደንግጣ ውስጧ እንደዛ ነው ብዬ ማሰብኩኝና፣ ነገር ግን የእናንተን ያለውን ነገር ማንም አይነካውም፣ ይሻግታል እንጂ የሀይሚ ስልክ ጥፋ ቢለው ጠፍቶ ይቀር ነበር። ግን የኔ ዋህየዋ ስለሆነች ስልኳ ተገኘላትና ብሩኬ ምን አለ የዋህ ከሆናችሁ ቀን ከሆናችሁ እናንተ ያሰባችሁት ሁሉ ይሳካል ብሏል። እና ሀይሚና ብሩኬ ያሰባችሁት ከክፋት በቀር ሌላው ሁሉ ይሳካላችሁ። እና እንግዲህ ስልኩ ጠፋ ብለው ተስፋ ቆርጠው በስተመጨረሻም ተገኝቷል። ብሩኬም ራሱ በጣም ነበር የደበረኝ እያለ ነበር። እኔ ስልኩ ጠፋ ተናድጃለሁ ሲል ብሩኬ የምርም ጠፍቶ የቀረ መስሎኝ እንዴት እንደደነገጥኩኝ ማለት ነው። እና ነገር ግን ወደ መጨረሻው እንደተገኘ ተናገረ። እና እንግዲህ በጣም ተናዳ ነበር፣ በጣም ደንግጣ ነበር እያለ ነበረ። እና ያው አሳዝናኛለች፣ መግዛት አይቀርም እያለ ነበረ ብሩኬ እኮ። ለሀይሚ ግን የማይሆነው ነገር የለም። ሀይሚዬ እኮ ታድላለች። እግዚአብሔርን እናት የሆነ ፍቅረኛ እኮ ነው የሰጣት። ያው እንግዲህ ለየዋህ ሰው የዋህ ይገባዋላል። ሀይሚን ብሩኬም እጅግ የዋህ ናቸው ነው ብቻ። ግን በስተመጨረሻ መገኘቱ ደስ ብሎኛል ማለት ነው። እና ስልኩን ሲያገኙ ደግሞ እኔ እኮ ብሩኬ ያስቀኛል አረቦች አጨናነቁን አለ ብሩኬ ግን ማለት ነው። ማፊ ሙሽክላ ትላቸውም ነበር ባለፈው ሰምታችሁታል። ማፊ ሙሽክላ ሲል ማለት ነው እና አረብም ራሱ እየተማሩ ነው ተምራ ባለ ሀይሚም ራሱ ኢንሻላ መልሰ እንመጣለን ብላለች። ብሩኬ ደግሞ ማፊ ሙሽክላ እያለ ነው። ትንሽ ቢቆዩ አረብ ይሸመድዱታል። እና እና ያው በመሀልም ከዚህ ሀገር እንኖር እያለ ነበር ብሩኬ ማለት ነው። ቸርተመኝ ቸርት አገኘ ነው። ከተመኛችሁት እዚህ ሀገር ትኖራላችሁ። እኔም እመኝላችኋለሁ እግዚአብሔርን እዚህ ሀገር ቢኖሩ። ምክንያቱም ስታስቡ ዝም ብላችሁ ብሩኬያውን እዚህ ሀገር ስራ ሊሰራ ነው ሲመጣ እንደዚህ በአንድ ሳምንት ምናምን አይደለም ሊመለስ የሚችለው ትንሽ ይቆያል። አንድ ወር፣ ሁለት ወር ምናልባት እንደዛ ነገር ሊቆይ ይችላል። እና በዛ መካከል ሀይሚ ያለች እዛ ናፍቆት አለ ምን አለ ትንሽ የሚከብድ ስሜት አለው። ሀይሚና ብርኬ በዚህ ሁኔታ ውስጥ አሁን ለምሳሌ ያላቸው ነገር እጅግ በጣም ነው ደስ የሚለው አይደለ ስለዚህ ሲለያዩ፣ በጣም መነፋፈቅ፣ በተለይ ለሀይሚ ትንሽ ከበድ ይላለና ዳኒ የሚባለው ጓደኛቸው ማን ነው? ቢኒ ዳኒ ማን ነው ደግሞ? ቢኒ ጓደኛቸው ማለት ነው። ቀልጣፋ ነው፣ ብዙ ነገሮች ማስተካከል ይችላል እያለ ነበረ እና ቢያስተካክልላቸው የምር ብሩኬ፣ እንኳን ያው እዚህ ሀገር ሊሰራ ነው ለእሱ የተመቻቸ ነው፣ ግን የሀይሚ ነው ትንሽ የሚያስቸግረው እና ብሩኬ ከዚህ አንድ ጥግ ከያዘ ከተስተካከለ፣ በእርግጠኝነት ሀይሚንም ያመጧታል ብዬ አስባለው። እና እዚህ ሀገር ቢኖሩ በዓይን ለያዩ እጅግ በጣም ደስ ይለኛል ሀይሚና ብሩኬ በየሄዱበት ተወዳጅነትን የሚያተርፉ ምርጥ ናቸው እና ያላቸው ለሰው አክብሮትም ነው እንደዚህ የሚያስወድዳቸው ከማንም እና ከምንም በላይ ቤተሰቦቻቸውን እጅግ በጣም እንወዳቸዋለን ብለው ሁሌም የሚናገሩ ቪዲዮ በሰሩ ቁጥር የሚያከብሩ ያው አንዳንድ ፕራንክ ሲሰሩ ምናልባት ልንናደድ እንችላለን እሱም ደግሞ እኛ ለእነሱ ብለን ነው እንጂ ከኛ የሚደርስ ነገር የለም ግን እነሱ በመካከላቸው ምንም እንዳይፈጠር በሚል ምክንያት ነው የምንናገረውና ና እንጂ ሀይሚና ብሩኬ ቤተሰቦቻቸውን እንዴት እንደሚወዱ እውነት መገመት አይከብድም፣ አይደል? የምር በጣም ለቤተሰቦቻቸው ክብር የሚሰጡ ልጆች ናቸው እና ለዛም ነው በየሄዱበት ተወዳጅነትን ያተረፉት የኔ እንቁዎች። ከኢትዮጵያ ዩቱበር እንግዲህ ለመጀመሪያ ጊዜ መተው ዱባይ ላይ ያከበሩት እነሱ ናቸው። ከዚህ በኋላ ያው ብዙ ሊከተል ይችላል እንግዲህ ብዙ ሊመጡ ይችላሉ። ነገር ግን ቅደም ምንድን ነው የመጀመሪያውን የወሰዱት እነሱ ናቸው ማለት ነው። ብሩኬም እጅግ በጣም ደስ ብሎታል ስላከበረችለት። ቅመምዬ ያው ኢትዮጵያም ሆነን የሆነ ቦታው ልወስድሽ እችላለሁ፣ ቃል አልገባም ግን ልወስድሽ እችላለሁ ብሏታል። እና መደሰት ይገባናል እያለች ነበር ቅመምዬ። እኮ እኛም ራሱ እንድትደሰቱ ነው የምንፈልገው። እግዚአብሔርን ሁሌም እንደዚህ ደስታችሁን ነው ማየት የምንፈልገው። እና አሁን የዛሬ ቪዲዮቸው ሀይሚዬ ደግሞ የሆነ ስስት አለችብኝ፣ እሳ ቤተሰብ ሳሳችብኝ ማለት ልክ የሆነ አባቱን የናፈቀ ሕፃን ልጅ ምናምን አትመስላችሁም? ከብሩኬ ጥብቅ ብላ ልለይም አለች። ግን ደግሞ ማለት ነው እኔ ሀይሚዬ ከብሩኬ ጋር ብዙ ጊዜ እንደዚህ እየሆነ ጥብቅ ምናምን ስትል በጣም ነው የምደሰተው። ምክንያቱም እንደዚህ እንደ እንቁራሪት ቁርቁርቁርቁር የሚሉ ስላሉ ለነዛ ለነዛ ስለማይመች ሀይሚ የምታደርገው ነገር በጣም ነው ደስ የሚለኝና እና እንግዲህ ያው ሁሌም እኛም ደስታችሁን ነው የምንፈልገው በሰላም ገብታችሁ ደግሞ ከሀገራችሁ ላይ ሆናችሁ ቪዲዮ እስከምትሰሩልን ድረስ እንጠብቃችኋለን። እና ውድ የጨረቃ ፋሚሊዎች ይህን ቪዲዮ ስታይ ላይክ ላይክ አድርጉ። ውድ ቤተሰቦች ወዳችኋለሁ። ባይ ባይ።